በስምአ አብ መንፈስ ቅዱስ አህዶ አምላክ አሜን። ክርስቶስ ቤተሰቦች እንደምንሰነበታቸው፣ እንኳን ለጾመ ድህነትና ጾመ ዋርያት በሰላም አደረሳቸው። እንደተለመደው ዛሬ ጾመ ሐዋርያትና ጾመ ድህነትን አስመልክቶ የተወሰነ ቃለ እግዚአብሔርን እንነጋገራለን። ከዛ በፊት ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንድትጀምሩ እየጠየኩኝ ቀጥታ ወደ ሀሳብ ያልፋለሁ ማለት ነው። እንግዲህ እንደምናውቀው ቤተክርስቲያናችን ሰባት የአዋጅ ጾማትን የምታስቀምጥ ሲሆን ከእነዚህም ሁለቱ ጾመ ሐዋርያትና ጾመ ድህነት የሚባሉት ናቸው ማለት ነው። ከእነዚህ የመጀመሪያውን ስንመለከት ጾመ ሐዋርያት ማለት የሐዋርያት ጾም ወይም እኛ በተለምዶ የሰኔ ጾም ብለን የምንጾመው ጾም ነው። ይህንም ጾም ለመጀመሪያ ጊዜ የጾሙት ሐዋርያት ናቸው። የተላከላቸውን ጸጋ መንፈስ ቅዱስ ለማክበር እና እንዲሁም ለወደፊት የሚቀጥሉበትን አገልግሎታቸውን ክርስቶስ ይባርክላቸው ዘንድ ጸጋውን ከነሱ ጋር ይሆን ዘንድ እንደ ሱባኤ የገቡት የጾሙት ጾም ነው ማለት ነው። ስለዚህም ጾሙ የሚጀምረው ጵራቅሊጦስ እሑድ የሆነ ሰኞውን ማለትም በፐራቅሊጦስ ማግስት ነው ማለት ነው። ይህንም ጾም ሐዋርያት እግዚአብሔር አገልግሎታቸውን ይባርክ ዘንድ እንዲሁም የተሰጣቸው ጸጋ መንፈስ ቅዱስም ከእነርሱ ጋር አብሯቸው ይኖር ዘንድ ለእሱ ሲሉ የጾሙት ጾም ነው ማለት ነው። ስለዚህ ጾም ክርስቶስ ፈሪሳውያን ጠይቀውት በነበረ ሰዓት በማቴዎስ ወንጌል ምዕራፍ 9 ቁጥር 15 ላይ ተናግሯል። አስቀድሞ ስለዚህ ጾም ማለት ነው እንግዲህ መጽሐፍ ቅዱስ ላይ ያለውን ሙሉውን ቃል ስንመለከተው የማቴዎስ ወንጌል ምዕራፍ 9 ቁጥር 15 ላይ ከቁጥር 14 ጀምሮ የዮሐንስ ደቀ መዛሙርት ወደ እርሱ መጥተው እኛና ፈሪሳውያን ብዙ እንጾማለን፣ ደቀ ደቀ መዛሙርትስ ለምን አይጾሙም አሉት፣ ይላል። ጌታችን ኢየሱስም እንዲህ አላቸው የሙሽራው ሚዜዎች ሙሽራው ከእነርሱ ጋር ሳለ ሊያዝኑ አይችሉም። ነገር ግን ሙሽራው ከእነርሱ የሚወሰድበት ጊዜ ይመጣል፣ ያን ጊዜ ይጾማሉ። የአዲስ ልብስ እራፊም ባሮጌ ልብስ ቀዳዳ ላይ የሚጥፍ የለም ደህነኛውን ልብስ ይዞት ይሄዳልና ቀዳዳውንም ያሰፈዋልና በአሮጌ ረዋት አዲስ የወይን ጠጅ አይጨምሩም። ቢጨመር ግን ረዋቱ ይቀደዳል፣ ወይኑም ይፈሳል፣ ረዋቱም ይበላሻል። ነገር ግን አዲሱን ወይን በአዲስ ይሾሙታል፣ ሁለቱም እርስ በእርሳቸው ይጠባበቃሉ ይላል ሙሉ ቃሉ ማለት ነው። ማቴዎስ ወንጌል ቁጥር ምዕራፍ 9 ቁጥር 14 ያለውን ጀምረን ስናነበው ማለት ነው። እዚህ ላይ እንግዲህ ክርስቶስ የተናገረው ሙሉ ነገር ስንመለከተው እርሱ ወደ ዙፋኑ ወደ ላከው ወደ አባቱ ወደ አብ እስካል ሄደና ጸጋ መንፈስ ቅዱስ ወይም ጳራክሊጦስ ለሐዋርያት እስካልተላከላቸው ድረስ አሁን ባሉበት በደካማ ሰውነታቸው ጾመው ድል እንደማይነሱ ሲነግራቸው ነው። እንዲሁም ሐዋርያት መንፈስ ቅዱስ ባልተጨመረበት ሰውነታቸው ጾመው ሕግን ማስጠበቅ እንደማይችሉ ነገር ግን በኋላ ጸጋ መንፈስ ቅዱስ ሲላክላቸው፣ ጳራክሊጦስ ሲላክላቸው ከመንፈስ ቅዱስ ጋር ሆኖ በመንፈስ ቅዱስ አክባሪነት እና አጽናኝነት በእሱም ኃይል ሰጭነት ጾመው ድል መንሳት እንደሚችሉ እና ሕግንም መጠበቅ እንደሚችሉ ስለዚህ የተናገረው ነው ማለት ነው። በአዲስ ሰውነታቸው የተባለውም መንፈስ ቅዱስ በተጨመረበት ጸጋ መንፈስ ቅዱስ ባደረበት ሰውነታቸው ለማለት ነው ማለት ነው። ይህን ጾም እንግዲህ ሐዋርያት የጾሙት ስራቸውን ለማስባረቅ ለወደፊት የሚሰሩትን ስራ ይቀደስላቸው ይባረክላቸው ዘንድና እንዲሁም እግዚአብሔር የላክላቸውን ጸጋ መንፈስ ቅዱስ ከእነርሱ ጋር ጸንቶ ይኖር ዘንድ ነው። ይህም እንግዲህ ለእኛ ቀጥተኛ መልእክትን ያስተላልፍልናል። ማንኛውንም የእግዚአብሔር አገልግሎት ከማድረጋችን በፊት፣ እንዲሁም ስጋዊ የሚሆን መንፈሳዊ ስራን ከመስራታችን በፊት በጾም በጸሎት እግዚአብሔርን መጠየቅና እግዚአብሔርን ማስፈቀድ እንዳለብን ቀጥተኛ ለኛ የሚያስተላልፈው መልእክት ነው ማለት ነው። እንግዲህ አሁን አሁን በእኛ ዘመን ይህን ጾመ ሐዋርያትን ማለትም ይህን በተለምዶ ሰኔ ጾም የምንለውን የቄሶች ጾም ነው በማለት ብዙዎቻችን ጾሙን ስንተው እንታያለን። ቤተክርስቲያናችን የምታስቀምጣቸው ሁሉም ሰባቱም የአዋጅ አጽዋማት ሁሉም ምእመን በአርባ ቀንና ና በሰማኒያ ቀን ልጅነትን ያገኘው ኦርቶዶክሳዊ ሁሉ ከሰባት ዓመቱ ጀምሮ እንዲጾማቸው ቤተክርስቲያናችን ታስቀምጣለች ወይም እንደትእዛዝ አርጋ ሰርታልናለች። ስለዚህ ላለመጾማችን ምክንያት መደርደር ሳይሆን የሚገባን ባለመጾማችን ንስሐ መግባትና እንዲሁም የመጾም ኃይልን ይሰጠን ዘንድ እግዚአብሔር መለምንና መማፀን ያለብን እንጂ ላለመጾማችን፣ ይህ ጾም የቄስ ጾም ነው፣ የመነኩሴ ጾም ነው፣ የዚህ የዲያቆን ጾም፣ የጳጳስ ጾም እያል መከፋፈል አይገባንም ማለት ነው። ምክንያቱም ቤተክርስቲያናችን ለዚህ አካል ብላ የወሰነችው ጾም ስለሌላት፣ ማንም ሰው በግሉ እንደ ሱባኤ ሊገባ ይችላል፣ ሊጾም ይችላል። የግሉ ከአዋጆቹ አጽዋማት በተጨማሪ ካህናት የሚሆኑ ዲያቆናትን ጳጳሳትም፣ ሌላው ምዕመን ቢሆን በግሉ ሊጾም ይችላል። ነገር ግን ሰባቱ የአዋጅ አጽዋማት ለሁሉም እኩል ስራ ተሰርቶ የተቀመጡ ስለሆኑ የቄስ የመነኩስ የሚባል ጾም ስለሌለ ሁላችንም በትክክል ልንጾም ይገባናል ማለት ነው። እንግዲህ ሌላኛው ደግሞ ከሰባቱ የአዋጅ አጽማት ውስጥ ሌላኛው ሁለተኛው ደግሞ በዛሬው ጊዜያችን የምናየው ደግሞ ጾመ ድህነት የሚባለው ነው። ይህም ማለት አርብና ረቡዕ የምንጾመው ጾም ሲሆን ከበዓል ሐምሳው ከሐምሳው ቀን ውጭ አመቱን ሙሉ የሚጾም ነው ማለት ነው። አርብና ረቡዕ ይህም የሚጾምበት ምክንያት ረቡዕ የምንጾምበት ምክንያት አይሁድ ክርስቶስን ለመስቀል ምክር የጀመሩት ሰኞ ቢሆንም ሰኞም ማክሰኞም ምክራቸው ሲፈርስ ቆይቶ ረቡዕ ምክራቸው የጸናበትና ክርስቶስን ሰቅለው ለመግደል የተስማሙበት ቀን ስለሆነ ምክራ አይሁድ የጸናበት ቀን ስለሆነ ረቡዕን እንጾማለን ማለት ነው አመት እስከ ዓመት። ከባለ አምሳ ውጭ እንዲሁም ዓርብ ደግሞ ክርስቶስ የሰው ልጅ ለማዳን መከራ መስቀሉን ሙሉ የተቀበለበት እንዲሁም በመስቀል ላይ ተሰቅሎ የሞተበት ቀን ስለሆነ እሱንም በማሰብ የምንጾመው ጾም ነው ማለት ነው። እንግዲህ የዚህን ዓመት ማለትም የ2017 ዓ ምትን ስንመለከት የጾመ ሐዋርያትና የጾመ ድህነትን መግቢያ ማለት ነው ስንመለከት በዓለ ጰራቅሊጦስ የሚሆነው እሁድ ቀን ሰኔ አንድ ቀን 2017 ዓ ምት የሚገባ ሲሆን በማግስቱ ማለትም ሰኞ ደግሞ ምክንያቱም ጾመ ሐዋርያት የሚጀምረው ከጰራቅሊጦስ ማግስት ነው ብለን ተናግረናል። ስለዚህ ሰኔ አንድ ጰራቅሊጦስ የሆነ ሰኔ ሁለት ቀን 2017 ዓ.ም ጾመ ሐዋርያት የሚጀምር ይሆናል። እንዲሁም ጾመ አንድነት ደግሞ ጾመ ሐዋርያት ሰኞ የገባ ሁሌም ረቡዕ የሚጀምር ስለሆነ ጾመ ሐዋርያት ሰኞ ሰኔ ሁለት ቀን የሆነ ሰኔ አራት ቀን ረቡዕ 2017 ዓ.ም ጾመ ድህነት የሚጀምር ይሆናል ማለት ነው። የ2017 ጾመ ሐዋርያትና ጾመ ድህነት ይህን ይመስላሉ። ያስተማረን የመከረን የአባቶቻችን አምላክ ስሙ የተባረከ ይሆን። ጾሙን ጾመን በረከትን የምናገኝበት ያደርግልን። እንደተለመደው ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ በማድረግ እንዲሁም ቤተሰብ የሆናችሁ ደግሞ ላይክ እና ሸር እያደረጋችሁ በኮሜንትም ሐሳባችሁን አስተያየታችሁን እየጻፋችሁ እንድታበረታቱኝ በክርስቶስ ስም እጠይቃለሁ። በቀጣይ ቪዲዮ እስከምንገናኝ ቸር ሰንብቱ።